በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን፣ ውድ ልሳት ውብ ቤተሰቦች ተከታታዮች፣ የሉል እግዚአብሔር ሰላም ከሁላችሁ ጋር አድሮና ጸንቶ ለዘላለሙ ይኑር፣ አሜን። ትዳርና የወይን ጠጅ ዲያቆን ሔኖክ ኃይሌ እንደ እንደጻፈው ጌታችን በሰርጋቸው ላይ የተገኘላቸው የቃና ዘገሌላዎቹ ሙሽራና ሙሽሪት እንደ ማንኛውም ሙሽሮች ሁሉ አቅማቸው የፈቀደውን ያህል ለሰርጋቸው ሲዘጋጁ ሰንብተዋል። እንደ ባህላቸው ስለሚለብሱት ልብስ፣ ስለሚደግሱት ድግስ፣ ስለሚጠሯቸው እንግዶች ብዛት፣ ስለሚቀርበው ምግብ፣ ስለሚጠጣው የወይን ጠጅ ከዘመድ ወዳጆቻቸው ጋር ሲደክሙ ከርመዋል። በሰርግ እለት ግን የሚያጋጥም ነገር አይታወቅምና ብዙ እንግዳ ይሸኛል የተባለው የወይን ጠጅ ሳይታሰብ አለቀ። የማይሻር የማይሻር ቁስል የሚጥልባቸው የሰው መተረቻ የሚያደርጋቸው። ይህን ክስተት እነርሱ ሳይሰሙ በሰርጉ ቤት የነበረችው እመቤታችን በምልጃዋ ፈታችላቸው። ለተወደደ ልጇ ነግራ የጎደለውን አስሞልታ በአማረ ሁኔታ አዳረቻቸው። የጠሩት የሰማይና የምድር ንጉሥ መድኃኔ ዓለም ክርስቶስ ውሃን ወይን ጠጅ አድርጎ አከበራቸው። በመጽሐፍ ቅዱስ ውሃና የወይን ጠጅ ከጠብና ከፍቅር ጋር ተያይዘው ሲነገሩም እናገኛለን። ጠቢቡ ሰለሞን ስለ ፍቅር ሲናገር ወይን ጠጅን በንጽጽር ያነሳል። ፍቅርን ከወይን ጠጅ ይልቅ መልካም ነው ፍቅርሽ፣ ከወይን ጠጅ ይልቅ እንዴት ይሻላል፣ ከወይን ጠጅ ይልቅ ፍቅርህን እናስባለን፣ ወደ ወይን ጠጁም ቤት አገባ፣ በእኔ ላይ ያለው ዓላማውም ፍቅር ነው እያለ ይጠቅሳቸዋል መሐሌ መሐሌ ምዕራፍ 1 ቁጥር 2 በአንጻሩ ስለ ጠብ ሲያነሳ ደግሞ ውሃን ያነሳል። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። የጠብ መጀመሪያ እንደ ውሃ አፈሳስ ነው። በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው ብሏል። መሐሌ የመሐሌ ምዕራፍ 8 ቁጥር 7፣ ምሳሌ 12 14፣ ምሳሌ 27 15 በአጠቃላይ በመጽሐፍ ቅዱሳዊ አተረጓጎም ውሃ የጠብ ምሳሌ ሲሆን ወይን ጠጅ ደግሞ የፍቅር ምሳሌ ነው። በቃና ዘገሊላ ሰርግ ቤት በመጀመሪያ የወይን ጠጅ ተጠምቆ ዝግጁ ሆኖ ነበረ። ይህ የወይን ጠጅ የጠማቂው ባለሙያ እጅ የተጠበበበት ነበር። ሙሽሮቹ ያላቸውን ወይን ጠጅ ሰርጉን እንደሚያዘልቃቸው ተማምነው የነበረ ቢሆንም ወይኑ ግን ባልጠበቁት ፍጥነት አለቀ። ከዚያ በኋላ በዚያ ሰርግ ቤት ለሚመጣ እንግዳ ሊቀርብ የሚችለው ብቸኛ መጠጥ ውሃ ብቻ ነበር። ለሙሽሮቹ የተሻለ የሚሆንላቸው ከዚያች ደቂቃ ጀምሮ ሌላ እንግዳ ጨርሶ ባይመጣ ነበር። ወይን ጠጅ በሚጠጣበት ሰርግ ቤት ውሃ ከሚጠጣ ለእንግዳውም ባይመጣ ይሻለዋል። በሁሉም የትዳር ሕይወት ውስጥ በወይን ጠጅ የተመሰለውን ፍቅር መጀመሪያ ይኖራል። መጠኑ ይለያይ እንጂ ሁሉም ማለት ባይቻልም ባለትዳሮች በአመዛኙ ከጋብቻ በፊት ቢያንስ ወደ ጋብቻ እንዲያመሩ ምክንያት ሊሆን የቻለ ፍቅር ይኖራቸዋል። ብዙዎች የቃና ሙሽሮች በወይን ጠጃቸው እንደተማመኑ ሁሉ በፍቅራቸው ዘላቂነት እርግጠኞች ነበሩ። ከጋብቻ በፊት የነበራቸው ፍቅር ከጋብቻ በኋላ አብሯቸው እንደሚዘልቅ ተማምነው ነበር። አንዳንድ ጥንዶች እንደውም በፍቅራቸው ዘላቂነት ላይ ካላቸው እርግጠኝነት የተነሳ ሌሎች ባለትዳሮች ሲጣሉ ሲያዩና ሲሰሙ ሰው እንዴት ይጣላል? እንደኛ ስላልተፋቀሩ ነው ብለው ይፈርዳሉ። የፈለገ ነገር ቢከሰት እኛ መቼም እንዲህ አንሆንም ብለው ይዝታሉ። በሰርግ ሰሞንና በመጀመሪያዎቹ የጋብቻ ወራት ባልና ሚስት በፍቅር የተሞሉ ሊሆኑ ይችላሉ። የጫጉላ እርከን ወይም ሆኒሙን ስቴጅ ላይ እያሉ ሁሉም ነገር ደስታና ሰላምን የተሞላ ሊሆን ይችላል። እንደ ቃናው ሰርግ ቤትም ይህ የፍቅር ወይን በልበ ሙሉነት ሊቀዳ ይቆያል። ሆኖም ሰው የጠመቀው ወይን ማለቁ እንደማይቀር፣ በጋብቻም ሕይወት እንዲሁ በወይን የተመሰለው ፍቅር እያለቀ እያለቀ መምጣቱ አይቀርም። ከዚያ በኋላ በዚያ ጋብቻ ላይ ሊገኝ የሚችለው ውሃ ይሆናል። ባል ለሚስቱ ፍቅር የተባለውን ወይን ማቅረብ ሲሳነው፣ ሚስትም እንዲሁ ወይን ማምጣት ሲያቅታት አንዳቸው በአንዳቸው ሁኔታ እየተበሳጩ ይሄዳሉ። ወይን ከሌለ ደግሞ እንደ መፍትሄ ቆጥረው አንዳቸው ለአንዳቸው የሚያቀርቡት ውሃን ይሆናል። ውሃ ደግሞ ከላይ በመጽሐፉ እንዳየነው የማያቋርጥ ጠብ ነው። ባል ለሚስቱ፣ ሚስት ለባሏ እንደ ውሃ የቀዘቀዙ ይሆናሉ። እርሷ እውነት ይህንን ነው እንደ ባል ብዬ የተቀበልኩት ብላ ትብከነከናለች። እርሱም ምነክቶኝ ነበር እያለ ይቆጫል። ወደ ቤታቸው የሚመጣ ሰውም ፊት ሊያቀርቡት የሚችሉት ወይን የላቸውም። የመጣ ሰው የሚያየው ጠባቸውን ብቻ ስለሚሆን የእንግዳ ለመምጣት ለሁለቱም የተሻለ ይሆናል። ያያቸው ሰው እርስ በርሳቸው ያላቸውን ጥላቻ ሲመለከት እነዚህ ሰዎች አስቀድሞስ እንዴት ተፋቅረው ሊጋቡ ቻሉ? የለም ቀድሞውኑም ፍቅር ባይኖራቸው ነው ብሎ ይደመድማል። ልክ ነው። ውሃን አልቆ ወይን አልቆ ውሃ ሲቀርብ በዚያ ቤት ወይን ኖሮ የማያውቅ ሊመስል ይችላል በእንዲህ አይነት ኑሮ የሚሰቃዩ ብዙዎች ናቸው ባልጠበቁት ሁኔታ የፍቅር ወይን አልቆባቸው የጠብ ውሃ መጋት የጀመሩ የተጋቡበትን ቀን የሚራገሙ ጋብቻን ለማንም ሰው የማይመክሩ ባላገቡ ሰዎች እድል የሚቀኑ ፍች እንዳይፈጽሙ ፈርተው ልጆቻቸውን ላለመበተን ብለው አብረው የሚኖሩ ባልና ሚስት ሆነው አልጋ የሚለዩ ሰላምታ እንኳን የማይሰጣጡ ወይን ጠጅ ያልቁባቸው ቤታቸው በጠብ ውሃ ጎርፍ የተሞላባቸው እጅግ ብሱ ሰዎች አሉ። ለዚህ ችግር መፍትሄ ፍለጋ ብዙዎች ይደክማሉ። ችግራቸውን ሊፈቱላቸው ለማይችሉ ለዘመድ አዝማጆቻቸው የወይናቸውን ማለቅ ተናግረው መዘባበቻ ሆነው የቀሩ ብዙዎች ናቸው። መፍትሄ ይሆናል ብለው በራሳቸው መንገድ ሄደው ሌላ ድጋሚ ሊያልቅ የሚችል በሰው ጥበብ የተጠመቀ የወይን ጠጅ ሊያመጡ ሞክረው በአጭር ጊዜ ያለቀባቸውም ብዙዎች ናቸው። መፍትሄው ግን በዚሁ በቃና ሰርግ ቤት ታሪክ ላይ ተቀምጧል። ችግሩ መፈታት የሚችለው በዚያ ሰርግ ቤት በተፈታበት መንገድ ብቻ ነው። የቃና ወይን ጠጅ ሲያልቅ አይታ ወይን እኮ የላቸውም ብላ ለምን አያስሞላቸው? ወላዲት አምላክ በባለትዳሮች መካከል ካለች ችግሩ ያለ ጥርጥር ይፈታል። ስም ለሚያጠፉ ለሰዎችም በመንገድ ጊዜ ማጥፋት አያስፈልግም። በቃና ዘገሊላ እንዳደረገችው ድንግል ማርያም በባለትዳሮች ቤትም ገብታ ፍቅር እኮ የላቸውም ትላለች። አንዳንድ ባለትዳሮች ዳሮች በጋብቻቸው ውስጥ ወይን መጉደሉን እንደ ቃና ዘገሊላዎቹ ሙሽሮች ፈጽመው አያውቁም። በየጊዜው አስታራቂ ከመካከላቸው እየገባ ሊያስማማቸው ሲሞክር የጠባቸው መንስኤ ከድሮም አብሯቸው የኖረ ተራ ምክንያት ይሆናል። የማያጣላው አጣልቷቸው በውሃ ቀጠነ ሲነታረኩ ይገኛሉ። በተደጋጋሚ ሽምግልና እየታረቁም እንኳን ሰላም አያገኙም። እስቲ ምን አዲስ ነገር ተገኘና ነው ዛሬ ተነስተሽ እንዲህ የምትይኝ? ዛሬ ነው ወይ ይሄ ነገር የታየ? እየተባባሉ በማያጠግብ ምክንያት መናቆራቸው ለሁለቱም ግራ ይገባቸዋል። ያልተረዱት ነገር ግን አለ። በየሰበቡ እንዲጣሉ የሚያደርጋቸው ፍቅራቸው ማለቁ ነው። የፍቅር ወይን እንዳለቀ ከነርሱ ቀድማ የምታውቀው ድንግል ማርያም ግን ፍቅርኬ አልቦሙ፣ ፍቅር እኮ የላቸውም ትላለች። ልጇ ኢየሱስ ክርስቶስ ደግሞ በጠብ ውሃ የተሞላውን ቤት ዳግመኛ በወይን ጠጅ ፍቅር ይሞላዋል። ይሄኛው የወይን ጠጅ ደግሞ እንደ በፊቱ ሰው ሰራሽ ወይን የሚያልቅ አይደለም። ያለፈውን የሚያስንቅ ቀድሞም ፍቅር ወይም የፍቅር ወይን አልነበረንም መናኛ ነበር የያዝነው የሚያሰኝ ነው። ይህን ስንል ግን ባልና ሚስት ራሳቸው ሊያስተካክሏቸው የሚገቡ ጉድለቶቻቸውን ሳያስተካክሉ የእመቤታችን ምልጃና ተአምር ብቻ ይጠባበቁ ማለታችን አይደለም። በቃና ምልጃዋ ችግር እንዲፈታ ለአገልጋዮቹ የሚላቸውን ሁሉ አድርጉ ብላ ድርሻ ሰጥታ እንደነበር፣ ባለትዳሮችም ሊያደርጉት የሚገባ ነገር አለ። ትዳራቸው በፍቅር ወይን እንዲሞላ የእኔስ ችግር ምንድን ነው፣ የእናቱን አማላጅነት ከጠየቁ ከኔ ምን ማድረግ ይጠበቃል ብለው በትህትና በመታዘዝና ድክመታቸውን በማስተካከል ትዳራቸውን መታደግ አለባቸው። መድኃኔ ዓለም ክርስቶስን ወደ ጋብቻ ህይወት መጥራት የሚቻለው ስጋና ደሙን በመቀበል ነው። የደቀ መዛሙርቱ የተመሰሉት ካህናትና በንስሐ አባትነት ይዞ ጋብቻን በስጋው ደሙ ወስኖ ዘወትር በመንፈሳዊ ህይወት መንገድ በእግዚአብሔር ቃል ለሚጓዝ ሰው የወይን ጠጁ ደግሞ ሳያልቅ ይሞላል። በጋብቻ ህይወት መንገድ ላይ ላላችሁ ሁሉ የቃናዋ እንግዳ እመቤታችን በአማላጅነቷ የተወደደ ልጇ ደግሞ በአምላካዊ ስራ በቤታችሁ ተገኝቶ መንፈሳዊውን የፍቅር ወይን ይሙላላችሁ። አሜን። ቃና ዘገሊላ ገጽ ከ144 እስከ 124 በዲያቆን ሔኖክ ኃይሌ እንደታጽ እንደተጻፈው ይቆየን። አሜን።